ሰላም ሰላም! ጤና ይስጠልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ ያለውላችሁ። እንደ ተለመደው እንግዲህ ቤተሰብ ዛሬም አንዳንድ ነገር ለማለት መጥቻለሁ። ያው እኔም የተሰማኝን ለመናገር ነው። በዴዚ ጉዳይ አንዳንድ ነገር የራሴ ስሜት ማለት እፈልጋለሁ እና ይሄ የራሴ ስሜት ነው ቤተሰብ እናንተ ትክክል ነው ማለት ለምን ልትሉ ትችላላችሁ። ሁሉም ሰው የራሱ የእውነት ስሜት እና አመለካከት አለው ሰው እኔም የተሰማኝን ነው የምናገረው። እና ቤተሰብ የእውነት እኔ ኦማይ ጋድ በቃ እንባዩ ላይ የመጣ ነው። በጣም ዴዚ አሁን ላይ እያሳዘነች ነው ቤተሰብ። የእውነት ነው ምላችሁ። በቃ በጣም ከሁሉም እየወጣች ነው ዴዚ። ታውቃላችሁ ቤተሰብ እኔ የእውነት እንባዩ ላይ የመጣ ነው። በቃ ስለ እሷ ስናገር ማለት ነው እና በጣም ነው ያሳዘነችን ቤተሰብ። አንደኛ እቺ ልጅ እንደኛ እንኳን አማርኛ አቀላጥፋ መናገር አትችልም። የመጣባትን ነገር መጋፈጥ፣ ተናግራ ማስረዳት አቅሙ የላትም ቤተሰብ። አታሳዝንም? የእውነት አታሳዝንም? ቤተሰብ አስባችሁታል? በጣም ብዙ እጅግ በጣም ብዙ ነገር ነው በውስጧ ያለው። ያንን ነገር መናገር አትችልም ዴዚ በውስጧ እየተሸከመችውን ማንም ሰው በቃ እኔ እንጃ፣ እኛ አቅሙ ራሱ የለንም የመሸከም በጣም ብዙ ነገር በውስጧ ይዛ ከእንደገና ደግሞ በቃ ኢቭን እኔ በዙሪያ ጥሩ ናቸው የምንላቸው ሰዎች ራሱ እኔ እየተቀየሩ እያየሁ ነው። እኔ ላይክ በጣም ታውቃላችሁ፣ አንዳንዴ ማለት ነው የእውነት የእሷ ነገሩ ነው ብን እንጂ ብዙ እናውራ ብንል በጣም ብዙ የሚወሩ ነገሮች አሉ፣ ግን አላስፈላጊ ነው ቢሆንም እኔ ቤተሰብ እግዚአብሔር ከምንም ነገር ትክክለኛ ሰው ይስጣት። ላይክ ትክክለኛ በቃ አላቅም ካለችበት ነገር በእውነት በጣም የምታሳዝነው ታውቃላችሁ። አሁን ዜድ ጋር በተፈጠረው ነገር ዜድ ነገሩን እያባባሳችሁ ነው። አይ ኖ ተው እንደዚህም አትፈልግም። በእርግጥ መሰዳደቡ፣ እንደዚህም አትፈልግም አሌክስም አይፈልግም። ቢሆንም ደግሞ ቢሆንም ግን የተደረገው ነገር ልክ ስላልሆነ አትሊስት በቃ እኔ ትላንትና ነው ሀሳቤን እንድቀይር ትላንት ያየሁት ነገር ነው ሀሳቤን ራሱ ያስቀየረኝ። እና ዜድን ሳያት ነበር እና ዜድ ጋር የነበረው ነገር በጣም ብዙ ጥሩ ነገር አድርጋላቸዋለች። በሚሰደቡ ሰዓት ከጎናቸው ነበረች ምናም ምናምን። ግን ደግሞ እቺ አትሊስት ይቅርታ ማለት ነበረባት። ገባችሁ? ይቅርታ ብትል ይሄ ሁሉ የዴዚ ወዳጆችን በዚህ ልክ አይበሳጩም፣ በዚህ ልክ ነገሩም አይገንም፣ ሚዲያ ላይ በዚህ ልክ ጭቅጭቅ አይኖርም ነበረ። ገባቾች ልጅ አንደኛ አማርኛ አትችልም። እንደዛ ብላ ስትወርድ እኔ ትናንት ነው ሞር ብዙ ነገሩን ያየሁትና በጣም ነው የተሰማኝ። እውነት አሳዘነችን ልጅቷ። ታውቃላችሁ በዚህ በኩል አንዱን ስትለው በዚህ በኩል አንዱ ይመጣባታልና ዜድ ምናለች? እሷ የተከበረች ባለ ትዳር ናት አለች እና የተከበረች ባለ ትዳር ብትሆኑም እሷ ራሷን እስካላከበረች ድረስ ማንም ሊያከብራት አይችልም። እሷ ካፏ ያወጣችው ነገር እንዳንድ እንደ ባለ ትዳር ና ልጅ እንዳለ ሰው አይደለም። እቺን አማርኛ ማታቅ ልጅ ምንም ሳታረጋት እንደዛ ብላ መናገር አልነበረባትም። ገባችሁ? እኛ ብንሆን እንዴት አድርገን እንደምንመልስላት እናውቃለን። ሶ ያደረገችው ነገር ልክ አይደለም። ምንም እንደዛ ሳድሁ የሚያስወረዳት ነገር የለም ገባችሁ ስለዚህ ዜድ እንዳለችው ባለትዳርና ና የተከበረች ናት ካልች ያንን ቃል ለዴዚ መጠቀም አልነበረባትም ገባችሁ ያውም አማርኛ በስነስርዓት ለማትችል ልጅ ምስኪን ምንም ለማትናገር ሁሉን ነገር በሆዷ ተሸክማ ለምትሄድ ልጅ ያንን ቃል ተናግራ መውደድ አልነበረባትም ኦኬ አንዴ ተናገረች ተፈጠረ ግን ደግሞ አትሊስት ይቅርታ ማለት ነበረባት እኔ ቤተሰብ ይቅርታ አርጉልኝና፣ ሴትዮዋ አይ ይቅርታ እንዳትል ያደረጓት ራሱ የነዜድ ሁኔታ ነው። ምክንያቱም ማታም እያየው ነበር፣ ና የዴዚ ወዳጆች በጣም ተበሳሽተው እንትን ሲሏት ከጌም ነቅላ ስትወጣ ምናምን ከነበራችሁ ያያችሁ ልጆች አይታችኋል። ና ይሄ ሁሉ የሆነው እሷ አንደኛ ነገሩን እያባባሳችሁ ነው፣ ሁለተኛ ወታ በቃ ሶሪ እኔ ለእንደዚህ እሷን አይደለም፣ ኦር ደግሞ ለእንደዚህ ለመጥፎ ነገር አስቤ አይደለም። ይቅርታ እኮ ትልቅነት ነው፣ መሸነፍ አይደለም። ይቅርታ ብትል ነገሩ ይህን ያክል አይሰፋምም፣ ምንም አይልም። ገባችሁ? ስለዚህ የዴዚ ወዳጆችን በዚህ ልክ አይናደዱም ነበረ። አሌክስም ደግሞ ማታ ከመምጣት በፊት ነገሮችን አስተካክሎ፣ ኦር ደግሞ ጌም ከመጀመሩ፣ መጫወት ከመጀመሩ በፊት ያችንም ጠርቷት ዴዚንም ጠርቷት ሶሪ ቢያባብላቸው ኑሮ ያ ሁሉ ነገር አይፈጠርም ነበር፣ ያ ሁሉ ጭቅጭቅ አይፈጠርም ነበር። ገባችሁ። በቃ ዴዚንም ይጠራታል፣ ልጅቷንም ይጠራታል። አንቺም ተይ፣ አንቺም ተይ። ምክንያቱም የዴዚ ጉዳይ ስለሆነ በቃ ይቅርታ አትንኳት ምናምን መባል የለበትም ገባችሁ። ምክንያቱም ሊያሾ አሌክስን በምትነካው ሰዓት አሌክስ እስከ ጥግ ድረስ ነው የሄደው እስከ ጥግ ድረስ ልኳን እስከ ማስጨረስ እና እኛም ሆይ ሆይ ስንድል ነበረ። የዴዚህን ክብር ሲነካ እንደዛ ነው መሆን ያለበት። ምክንያቱም ዛሬ ቺ ሰው ዜድግ አሁን እንደዚህ የተናገረቻት ያየ ሰው ነገ ደግሞ ሌላ ነገር እንትን ሊል ይችላል። ሌላ ሰውም እንደዚህ አፏን ሊከፍትባት ይችላል። ገባችሁ? የሆነ ሰው ሲሰድብ ለዛ ሰው ምላሽ ካልተሰጠ ኦር ይቅርታ ካላለ ሌላ የሚያም ሰው ደግሞ መልሶ ነው እንትን ሊለን የሚፈልገውና አሌክስ ከቻልክ የዴዚ ወዳጆች በጣም ቅር ብሏቸዋል ተሰምቶናል ባለው ነገር በጣም ብዙዎቹ አንተም እየገባክ ላይቭ እንደዚህ ከምትናደር ተናደ ከምትወጣ ጭቅጭቅ ከሚፈጠር ሰላም ወርዶ ጊፍተሯንም ጥራት ዜድንም ጥራት ዴዚንም አንድ ላይ ሶስቱን አድርገክ ይቅርታ ሶሪ አባብላቸው ይቅርታ ካለቻት የዴዚ ወዳጆች ከሷ ምንም አይፈልጉ የዴዚ መነካት የዴዚ ክብር መነካት አንገብግቧቸው ነው እንደዚህ የሚሆኑት፣ እንጂ ምንም የሚያገኙት ጥቅም የለም። ከልባቸው ስለሚወዷት ነው እንጂ ምን አገባን ብለው መተው ይችላሉ። ስለዚህ ይሄ ነገር ሊፈታ የሚችለው በይቅርታ ነው። ዴዚ ኦማይ ጋድ፣ እኔ ምን አይነት ልብ እንዳላት የእውነት ቤተሰብ፣ ስንቱን ቻለችው፣ ስንቱን የያዘችው በሆዷ ስንቱን፣ የኔ እናት ልቧ ስብር ብሏል። በእውነት በጣም ነው የምታሳዝነው ስንቱን በቃ መናገር መናገር ትፈልጋለች ቋንቋ ችግር አለባት በቃ ልትናገር ትልና በቃ ተውት ሶኬ ሶኬ ነው የምትለው በጣም ነው የምታሳዝነው ቤተሰብ የእውነት ስለዚህ እንደዛ ተሳድባ የወረደቻትን ልጅ መታ አሌክስ አስማምቷቸው ይቅርታ ቢያባብላቸውና ነገሮች በዚህ ቢፈቱ መልካም ነው እንጂ በዚሁ ከቀጠለ እነዚህም አይተውም ዘይድም ነገሩን ማባባሷ አይቀርም፣ ምናምን ምናምን ተያይዞ ገደል ነው የሚሆነው። እና ያለው ነገር በይቅርታ ቢፈታ እንደኔ መልካም ነው እላለሁ። እና ዴዚዬ የኔ ቆንጆ እግዚአብሔር ከአንቺ ጋኑ እግዚአብሔር ይጠብቅሽ። የእውነት አንቺ ንጹህ ልብ ያለሽ የዋንሽ እና እግዚአብሔር ይጠብቅሽ። በጣም በቃ እጅግ በጣም የምታሳዝን ልጅ ናት የእውነት የኔ ናት። ኦማይ ጋድ እኔ በጣም ነው የምታሳዝነኝ። እና አሌክስ ከቻልክ ነገሩን በይቅርታ እንዲፈታ አድርጉ። ሶስቱንም ገስት ላይ ያስገባቸው። የይቅርታ ጠይቃት፣ እሷ ስለሆነች ሰድባት የወረደችው፣ ይቅርታ ጠይቃት። ነገሩ በይቅርታ ይፈታ። ከዚህ በላይ ከሄደ ጥሩ ስለማይመጣ ነገሩን አንተም በገባ ሰዓት በነጻነት ተጫወተ እንድትወጣ፣ ነገሩ በይቅርታ እንዲፈታ አድርግ። መጀመሪያ ይሄ ቢስተካከል ጥሩ ነው ላለው። እኔ እየተሰማኝን ነው እየተናገርኩት። እናንተ ደግሞ ይቀራል የምትሉትን ሀሳብ አስተያየታችሁን ኮመንት ላይ ያስቀምጥሉ። እንደዚህ እኛ እንወድሻለን፣ ሁሌም ከጎንሽ ነን። ሁሌም ከፈጣሪ በታች የኔ ቆንጆ እግዚአብሔር ይጠብቅሽ። የኔ መልካም የኔ የዋ እወድሻለሁ በጣም